የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ መርሶቹ እናስደምጣቸዋለን። የመዲናዋን የመኖሪያ ቤት ግንባታ በማስመልከት ውይይት ተካሄደ። ከንቲባዋ ለ30 ሺህ አዲስ አበባ ነዋሪዎች የሥራ ዕድል መፈጠሩን ገለጹ። ፓርቲው በቀጣዩ ምርጫ ከመንግሥትና ከታጣቂዎች የሚደርስ ጫና ላይ ፍራቻ እንዳለው ገለጸ። የገቢዎች ሠራተኞች መቆጣጠሪያ ካሜራ ሊገጠምላቸው መሆኑን ተገለጸ።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 በአዲስ አበባ ብቻ ለመወዳደር መወሰኑን የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና ተናገሩም። ፕሮፌሰሩ ከቢቢሲ ጋር በነበራቸው ቆይታ የፖለቲካ ምህዳሩ መጥበብና አስተማማኝ ጸጥታ ለመኖር ብቻ ሳይሆን በኦሮሚያ የሚንቀሳቀሱ ታጣቂዎችም እንዲወዳደሩ እንደማይፈልጉ ገልጸዋል። የኦፌኮው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና በምርጫ ቦርድ ህግ መሰረት በተከታታይ ሁለት ምርጫዎችን ያልተሳተፈ ፓርቲ እንደሚሰረዝ ጠቅሰው በዚህም ምክንያት በአዲስ አበባ ብቻ ለመወዳደር መወሰናቸውን ተናግረዋል። ከአስር ያላነሱ ፓርቲዎች በጋራ በመሆን በተደጋጋሚ የምርጫ አስቻይ ሁኔታዎች እንዲፈጠሩ መንግስትንም ምርጫ ቦርድን መጠየቃቸውን ያስታውሱት ፕሮፌሰር መራም ብዙ የተሻሻለ ነገር የለም ብለዋል። ተወዳዳሪ ካላመጣችሁ ስላሉን ቅዳሜ ህዳር 22 2018 ዓ ም አስቸኳይ የማዕከላዊ ስብሰባ አካሄደን በኦሮሚያ አካባቢ ያሉትን ሁኔታዎች ከገመገምን በኋላ በሙሉ ድምፅ ኦሮሚያ ላይ ለምርጫ የሚሆን አስቻይ ሁኔታ የለም የሚል ውሳኔ ማሳለፋቸውን ተናግረዋል። የገቢዎች ሰራተኞች መቆጣጠሪያ ካሜራ ሊገጠምላቸው መሆኑን ተገለጸ። በአዲስ አበባ በግብር አሰባሰብ የሚነሱ ቅሬታዎችን መቅረፍ የሚያስችል ቴክኖሎጂ ይፋ ሆኗል። በከተማዋ ከግብር አሰባሰብ ጋር ተያይዞ የሚነሱ ቅሬታዎችን መቅረፍ የሚያስችል ቴክኖሎጂ ተግባራዊ መደረጉን የአዲስ አበባ ገቢዎች ቢሮ አስታውቋል ቢሮ ግብረ አሰባሰብ ላይ የሚነሱ ቅሬታዎች ከመፍታትና አሰባሰብ ሂደቱ ከማዘመን ጋር ተያይዞ ያደረጋቸውን ሪፎርሞች በተመለከተ ለመገናኛ ብዙሃን መግለጫ ሰጥቷል። የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ በወቅቱ እንደገለጹት ተግባራዊ መደረግ የጀመረው ቴክኖሎጂ ለልማት የሚያስፈልገውን ገቢ በወቅቱ ለመሰብሰብና ገቢ አሰባሰቡን ፍታዊ ለማድረግ ያስችላል። በተለይ የንግዱ ማህበረሰብ ከዚህ በፊት ያነሳቸው የነበሩ ቅሬታዎችን ለመቅረፍ የሚያስችል ነውም ብለዋል። በባለፈው ዓመት ከታክስ ውሳኔ ጋር ተያይዞ ከቀረቡ ቅሬታዎች መካከል 63 በመቶ የሚሆኑት ቅሬታዎች ተጣርተው ትክክል መሆናቸው ተረጋግጧል። ቦዲ ወረን ካሜራ ፕሮጀክት የሚል ስያሜ ያለው ይህ ቴክኖሎጂ በግብር ሰብሳቢ ባለሙያዎች ላይ በዩኒፎርማቸው ላይ በመቅጠም የድምፅና የቪዲዮ መልእክቶች ለማዕከል ማድረስ የሚያስችል መሆኑን ተናግረዋል። ቴክኖሎጂው 100 ፐርሰንት ችግሩን ይቀርፋል ያሉት ቢሮ ኃላፊው በቅሬታ መልክ የማይመጡትንም ችግሮች መቅረፍ የሚያስችል አሰራር መዘርጋቱን ጠቁመዋል። አላግባብ የተወሰኑ ውሳኔዎች ላይ ማስተካከያ በማድረግ ለመንግስት ገቢ እንዲደረግ ማድረግ የሚያስችል አሰራር መሰራቱንም ነው የገለጹት። ሪፎርሙ በከተማው ተገቢውን ግብር እንዲሰበሰብና የግብር አሰባሰብ ሂደቱ ፍትሐዊና ከብልሹ አሰራር የጸዳ ለማድረግ ያስችላል ያሉ ሲሆን ቢሮው የአሰራር የአደረጃጀት፣ እንዲሁም የቴክኖሎጂ ሪፎርሞች በማድረግ ውጤታማ ተግባራት እያከናወነ ይገኛል ብለዋል። ከዚህ በተጨማሪም በከተማዋ ከግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖርን ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽህፈት ቤት ስር መዋቀሩ ተገልጿል። የመዲናዋን የመኖሪያ ቤት ግንባታ በማስመልከት ውይይት ተካሄደ። የቤት ግንባታ ሂደትን በተመለከተ በ25/75 የቤት ልማት መርሃ ግብር ቤት ለመገንባት ከተደራጁ ማህበራት አመራሮች ጋር ውይይት ተካሂዷል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱም፣ የቢሮ ማኔጅመንት አባላት፣ የአዲስ አበባ መምህራን ማህበር ፕሬዚዳንት አቶ ድንቃለም ቶሎሳ የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ የዲዛይን እና ግንባታ አማካሪዎች፣ የአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን አመራሮች፣ የአዲስ አበባ መምህራን ማህበር አመራሮች፣ ቅድመ ክፍያ ከፍለው የተደራጁ መምህራን ማህበራት አመራሮች በተገኙበት በ25/75 የቤት ልማት መርሃ ግብር የቤት ግንባታ ሂደትን በተመለከተ ውይይት ተካሂዷል። በውይይቱ ላይ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱም መምህራን በዚህ ልክ ተደራጅተው ቤት ለመስራት መብቃታቸው የሚያስደስት መሆኑን ገልጸው ውይይቱ የተደራጁ ማህበራት ቤቶቹን የሚገነባውን አካል ተወያይተው እንዲመርጡ እንዲሁም የግንባታው አማካሪ ድርጅትን ለመወሰን መጠራቱን ተናግረዋል። ኃላፊው አክለውም እድሉ እያለ እስካሁን በተለያዩ ምክንያቶች ያልተደራጁ መምህራን እንዲደራጁ ጥሪ አቅርበዋል። የተደራጁ ማህበራት አመራሮችም ሰፊ ውይይት በማድረግ የቤት ግንባታው በቁርጥ ዋጋ እንዲሆንና የቤት ግንባታው አማካሪ ድርጅትም ከመንግስት ድርጅት እንዲሆን ተስማምተዋል። ከንቲባዋ ለ30 ሺህ የአዲስ አበባ ነዋሪዎች የስራ እድል መፈጠሩን ገለጹ። የአዲስ አበባ ከንቲባዋ አዳነች አቤቤ ለ30 ሺህ የከተማዋ ነዋሪዎች የስራ እድል መፈጠሩን ገልጸዋል። ከንቲባዋ ባስተላለፉት መልእክት፣ የከተማ አስተዳደራችን በሰጠው ልዩ ትኩረትና ቁርጠኝነት ለ30 ሺህ የከተማችን ወጣቶችና ሴቶች አዲስ የስራ እድል ፈጥረናል። አዲስ አበባን እንደ ስሟ ውብ አበባ የማድረግ ስራችን የነዋሪዎችንም ኑሮና አኗኗር በመለወጥ ጭምር ነው። ዛሬ ወደ ስራ ያስገባናቸው እነዚህ አዲስ የስራ ጀማሪዎች ቀደም ሲል በተለያዩ መድረኮች ስንወያይ የስራ እድል ጥያቄ የነበራቸው ወጣቶችና ሴቶች ናቸው ብለዋል። የስራ እድል ተጠቃሚዎቹ በኢንተርፕራይዝ ተደራጅተው በከተማ ግብርና፣ በማኒፋክቸሪንግ፣ በኮንስትራክሽን፣ በንግድ፣ በአገልግሎትና ሌሎችም አዋጭ ዘርፎች ላይ በልዩ ሁኔታ በመሰማራት ስራ ማስጀመራቸውን አስታውቋል። ይህ በከተማችን በስፋት እየተተገበረ ያለው የአንድ ጀንበር የስራ እድል ፈጠራ ንቅናቄ በቀጣይነት በልዩ ትኩረት እየተደገፈ ተጠናክሮ የሚቀጥል ይሆናል። አስተዳደራችን በቀጣይም በላባቸ ፍሬ የሚኖሩ ስራ ፈጣሪ ታታሪ ዜጎችን በሁሉም መስክ መደገፉን አጠናክሮ ይቀጥላል ብለዋል። ከንቲባዋ አያይዘውም እያይዘውም በሥራ ዓለም የበለጠ ውጤታማ እንዲሆኑ በማድረግ የጀመርነውን የብልጽግና ጉዞ በሙሉ ቁርጠኝነት እውን ለማድረግ የተጀመሩ ተግባራት በከተማችን ይበልጥ ተጠናቅረው ይቀጥላሉ ሲሉ ማረጋገጫ ሰጥተዋል። የኢትዮጵያ ብር በሁለት ወራት ውስጥ በዶላር ላይ በከፍተኛ ደረጃ ተዳከመ። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የኢትዮጵያ ብር ከአሜሪካው ዶላር ጋር ያለው የምንዛሬ ተመን በከፍተኛ ደረጃ መዳከሙ ታውቋል። ይህ ለውጥ በተለይ ባለፉት ሁለት ወራት ውስጥ የገበያውን መረጋጋት ለመደገፍ በተዘጋጀው ጨረታ መድረክ ላይ የሚታይ ትልቅ ጭማሪ ነው። ኅዳር 23 ቀን 2018 ዓ ም በተካሄደው 11ኛው ዙር የውጭ ምንዛሬ ጨረታ ለአንድ የአሜሪካን ዶላር አማካይ የምንዛሬ ተመን ብር ቷ3993 ሆኖ ተመዝግበዋል። በዚህ ዙር 17 ባንኮች የውጭ ምንዛሬ ድልድል ማግኘታቸው ተሰምቷል። ከአንድ ወር በፊት ጥቅምት 4 ቀን 2018 ዓ ም በተካሄደው አስረኛ ዙር ጨረታም የአንድ ዶላር አማካኝ ተመን 148.1007 ብር ነበር። ይህ ማለት ብሩ በአንድ ወር ጊዜ ውስጥ በአማካይ 4.25 ፐርሰንት በዶላር ላይ መዳከምን አሳይቷል። ከሁለት ወራት በፊት በዘጠነኛው ዙር ጨረታ የተመዘገበው አማካይ ተመን 138.2 ብር እንደነበር ይታወሳል። ከዚህ ተመን ጋር ሲነጻጸር የዶላር ዋጋው በከፍተኛ ሁኔታ በመጨመር በሁለት ወራት ውስጥ የ11.72 ፐርሰንት የምንዛሬ ተመን ጭማሪ ታይቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ በጨረታ ማቅረቡን የገበያውን መረጋጋት ለመደገፍ ያለመ ቢሆንም የብር ተመን ፈጣን መዳከም ግን የገንዘብ ገበያው ምን ያህል ፈጣን ለውጥ እያስተናገረ እንደሆነ የሚያሳይ መሆኑ ተጠቁሟል ሲል ካፒታል በገጹ አስነብቧል ትራምፕ በአሜሪካ ከሶማሊያ ሀገር የሚመጡ ሰዎችን ማየት እንደማይፈልጉ ተናገሩም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞችን በአሜሪካ ማየት እንደማይፈልጉ ለጋዜጠኞች ተናግረዋል። ወደ መጡበት ይመለሱ፣ አገራቸውን በምንም አይነት አይጠቅሙም ሲሉ ትራምፕ ተደምጠዋል። የካቢኔ ስብሰባ ላይ ትራምፕ እንደተናገሩት እውነት ለመናገር ያህል በእኛ ሀገር ላያቸው አልፈልግም ብለዋል። ትራምፕ በጥላቻ ንግግራቸው ቆሻሻን ወደ አገራችን ብንወስድ አሜሪካ በተሳሳተ መንገድ ትሄዳለች ብለዋል። ይህንን አሳፋሪ አስተያየት ትራምፕ የሰጡት በሚኒሶታ ሰፊውን የሶማሊያ ማህበረሰብ የማባረር ዘመቻ ለማድረግ ማቀዳቸውን ተከትሎ ነው። የግዛቱ ባለስልጣናት እቅዱን ከምስራቅ አፍሪካዊቷ አገር የመጡ አሜሪካውያን ዜጎችን ኢፍትሐዊ በሆነ መንገድ ሊያጠፋ ይችላል ሲሉ አውግዘዋል። መንትያ ከተሞች በመባል የሚታወቁት ሚኒያፖሊስና ሴንት ፖል በዓለም ላይ ከፍተኛው ከሶማሊያ ሀገር የሚመጡ ዜጎች በዩናይትድ ስቴትስ የሚኖሩበት ነው። ለሰዓታት የዘለቀው የካቢኔ ስብሰባ ማብቂያ ላይ ማክሰኞ ዕለት ትራምፕ በሰጡት አስተያየት በእኛ ሀገር አልፈልጋቸውም። እውነት እላቸዋለሁ። በፖለቲካዊ መልኩ ትክክል ባልሆን እንኳን ምንም አይመስለኝም። በሀገራችን አልፈልጋቸውም ሲሉ ተደምጠዋል። በመቀጠልም ኢልሃን ኦማርን ተችተዋል። የዲሞክራት ተወካይና የመጀመሪያ የሶማሌ አሜሪካዊ በኮንግረሱ ከተመረጠች ኢልሃን ኦማን ጋር ትራምፕ ደጋግሞ ሲጋጩ ቆይተዋል። ሁልጊዜ መለከታት አለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች እና እሷ ብቁ ያልሆነች ሴት ነች ብዬ አስባለሁ ብለዋል። ኢልሃን ኦማር በማህበራዊ ድረገጿ ላይ በሰጠችው ያጸፋ ምላሽ በእኔ ላይ ያለው ስሜት በጣም አሳፋሪ ነው ብላለች። በጣም የሚያስፈልገውን እርዳታን እንደሚያገኝ ተስፋ አደርጋለሁ ስትልም አክላለች። ፑቲን አውሮፓ መዋጋት ከፈለገ እኛ ዝግጁ ነን ሲሉ ገለጹ። ፕሬዝዳንት ቭላድሚር ፑቲን አውሮፓ ለጦርነት ጅማሩ ፍላጎቱ ካለው እኛ አሁንኑ ዝግጁ ነን ብለዋል። ሩሲያ ከአውሮፓ ጋር የመዋጋት ውጥኑ የላትም። ነገር ግን ከጀመሩት ዝግጁ ነን ማለታቸው አነጋጋሪ ሆኗል። የአውሮፓ ሀገራት የሰላም አጀንዳ የላቸውም በሚል ፕሬዝዳንቱ አጣጥለዋል። ዩክሬን በመደገፍ ጦርነት ላይ ያተኮሩ ናቸው በሚል የወቀሱት ፑቲን ከፕሬዝዳንት ዶናልድ ትራምፕ የመካከለኛው ምሥራቅ ልዩ መልእክተኛ ስቲቭ ዊትኮፍና አማቻቸው ጀርድ ኩሽነር ጋርም በሩሲያ ዩክሬን ጦርነት ዙሪያ በክሬምሊን ሞስኮ መክረዋል። ለአምስት ሰዓታት የዘለቀ ድርድርና ውይይት ማድረጋቸውም ተሰምቷል። ውይይቱን ብዛም ተስፋ ሰጪ ውጤት ባያስመዘግብም የተወሰኑ መሻሻሎች እንዳሉ ግን ተወስቷል። ያም ሆኖ ግን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ብዙ ለውጦች ከሩሲያ ፍላጎት አንጻር አለመመዝገባቸውን አሳውቀዋል። ሩሲያ ግዛት አሳልፋ በመስጠት ጉዳዮች ላይ የቀረቡትን ጥያቄዎች ተቀባይነት የሌለው ነው ማለቷም ውጥረቶች ተባብሰው የመቀጠላቸው ነገር አይቀሬ መሆኑን ያመላክታል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም፣ ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን